የምን ሳጨዋታ ደግ ተሸኝቶ ቀየውም መንደሮም ተክዞ ሰንብቶ የተፈጥሮም ነገር የውበትም ነገር አንቺ ናፍቆ መዋል አንቺ ናፍቆ ማደር። ረ እንዴት ነሽ? ረ እንዴት ነሽ?

ወፎች ትሳሳሙ ዘማመሩ፣ ዜማቸው ደሳለኝ። መምጣትሽን ሰምተዋል መሰለኝ። ሀሀ አፈረች ጀንበሯምና አፈረች አፈረች። ዓይንሽን ያየች ያየች ትመኘች ደጄ ተቀምጣ

አለን አለን አለሽው። የአሁኑ ሙዚቃ ለማንኛውም የተጋበዘው ዳኒ ወይ፣ መቼ ነበር የዛኛው ሰው ተነገረኛል። ምን አልከኝ?

አዲ ዘማራሹ ዛሬ ፖስተር ያደረጉ ድጋሚ ቤተመልሽ ሶሲ፣ እንዴ ያረ ሶሲ የሆነ ነገር ወይ ነው እንጂ ምንድን ነው? ገብቶ ዝም እንዴ? እኔ አድናቂ ነኝ ዳኒ ፍቅረ የሰስ ልጅ በቃ እንደው ዩቲብ ምን መሰለሽ፣ አሁን ኤፍሱንም ጽጌም አለልም፣ ሶሲ ነው በቃ የማገባው። ምን ምን ይመጣል? ተነጋግረን አይደል? ድሮስ ማን ልታገባ ነው? አይ የኔ እናት የእኔ እናት እኔ ማታ ብቻ ቁጭ ብዬችን ሪፖርት አድርጌ እንዳላዘጋት አካውንትሽን። ረፊ ረፊ የት ሄደክ ነው?

የተለመደ ነው እንግዲህ በቃሌ ካልኩላችሁ የምላችሁ አንድ ለምወደው ልጅ የጻፍኩት ግጥም ነው። ለምወደው ልጅ ዳኒ ልብስን ልበስ አርፈህ አትምጣ። እግዜር ለእኛ ሞተ እኔ ደግሞ ለአንተ የምትመጣበት ቀን የሚመስለኝ ታምር ላይክ ስጓጓ ነው ተፈጥሬም እንኳን መኖር የማልጀምር አንዳንተን ለማየት ከስንቱ መለየት እንደ አምላኬ ባልሆን በብዙ ባንስብህ ብሰቀል ብገረፍ ፍቅር የማይገባው አሕዛብ ነው ልብህ ዶግማ ነው። የኔ ቃል የዘመናት ናዳ ቅንጣት የማይሽረው በአንተ እያሳበበ አንተን እያሰበ ስለአንተ የሚኖረው የፍቅር ትርጉሙ መስዋዕት ከሆነ ሞት ነው አጭር መልሴ። ሳታምሀይ ብላ ይችልህ ነፍሴ። በቅ ተረኛ ይዝፈናውን ደሞ የት አላችሁ?